በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ የምታዩት የሚጓዘው ህዝብ ሁሉ የምትመለከቱት በአለታ ወንዶ አንድ ተአምር ተከስቶ ይህንን ለማየት እስላም ክርስቲያን፣ ኦርቶዶክስ ፕሮቴስታንት ሳይል ኤቭሪቲንግ ሁሉም እየተንቀሳቀሰ ወደዛች ስፍራ እያመራ ነው። እንደ አጋጣሚ ሁሉ ህዝብ የምታዩት ይህ በምስሉ ላይ የምትመለከቱት ከዚህ በፊት ሰውየው ለአቡዬ ገብረ መንፈስ ቅዱስ ቦታውን ሰጥቶ ነበረ። በህልምም ምናምን እያሳዩት ቦታውን እንዲለቅ ብለውት ነበረ። አቡዬ ገብረመንፈስ ቅዱስ የጸበል ቦታ ነው ዛለታ ወንዶ ላይና ይህም ቦታ ላይ የሰጠውን ቦታ በህልም ምናምን እያስጨነቁት ብቻ ቦታ እንዲሰጥ እንዲለቅ አደረጉት። እሱ የኦርቶዶክስ እምነት ተከታይ አይደለም። በቃ በስተመጨረሻ በራሱ ፈቃድ በህልም ሲያስጨንቁት አቡዬ አንስቶ ይሰጣል። ከዛ የሰጠው ቦታ ላይ የምትመለከቱት ዛፉ የወደቀበት ቦታ ነው። መሬት ከሰጠ በኋላ ዛፉ የኔ ነው ላይላይ ተከለው ዛፍ እቆርጣለሁ ይልና በጉልበት ጋር ቀርቦ ዛፉን መቁረጥ ይጀምራል። እንደምትመለከቱት ዛፉ ተቆርጦ ከተጣለ በኋላ የምታዩት ዛፍ ወድቆ ጠር በምናምን እያወጡ እያለ እንደዚህ እንደምትመለከቱት ከወደቀበት በእግዚአብሔር ተአምር ራሱ ተነስቶ ብድግ ብሎ ቆሞ አሁን በምናየው መልኩ ቀጥ ብሎ ተነስቶ በራሱ ሰዓት እንደገና ያላለቀ ስራቸውን ለመጨረስ ሰራተኞቹ በጠዋት ወደዚያ ስፍራ ሲሄዱ፣ ይኸው እንደምትመለከቱት የቆራረጡት ቦታ ጠርብ ለማውጣት እየፈላለጡ ያሉት ቦታ ሁሉ አለና ሲገቡ ይኸው እንደ ቀድሞ ሆኖ እንደተተከለ ሆኖ ወደ ራሱ ተመልሶ በማንም ፓወር ሳይነካው በእግዚአብሔር ተአምር እንደዚህ ሆኗል። እግዚአብሔር ብዙ ድንቅ ተአምራትን ይሰራል። አንዳንዴ በድፍረት የምናደርጋቸው በትዕቢት የምናደርጋቸው ነገሮች ዋጋ እንደሚያስከፍሉ ግልጽ ነውና ይው እንደምትመለከቱት በራሱ ሰዓት ዛፉ ቀጥ ብሎ ቆሞ ተተክሏል። ሰው ይህንን ጉድ ለማየት ነው ቀይ የምታዩት ህዝቡ እየተረባረበ የመጣውና በጣም ተአምር እያለ ነው። በአለታ ወንዶ ከተማ በአቡዬ ገብረ መንፈስ ቅዱስ ጸበል ስር ብዙ ተአምራትን እየሰራ ያለ ጸበል ነው። በዚህ አጋጣሚ ብዙ ድውያንን እየፈወሰ አጋንንትን እያራቀ እያባረር ያለ ትልቅ ጸበል ቦታ ነው እና በዚህ አጋጣሚ ሁላችሁም ወደ አለታ ወንዶ ከተማ መታችሁ የዚህ ጸበል ተጸባይ ተጠቃሚ እንድት በዚህ አጋጣሚ ይመክራል። እግዚአብሔር ይመስገን ከስር እያላችሁ በኮመንት እልል እያላችሁ እግዚአብሔርን ማመስገናችሁን እንዳትረዙ። ተአምር ነው። ልዩ ነው። ይኸው እንደዚህ ቆሞ ነው የሚታየውና ሰው ሁሉ እየተደነቀ ነው። እግር ሁሉ ወደዛ እየተመመ ነው። እግዚአብሔር ይመስገን ስለሁሉ።